በሰላም ተናይስትልኝ ክቡራትና ክቡራን፣ ይህንን ድምጽ እየሰማች ያላችሁ ኢትዮጵያውያን ወገኖቼ እባካችሁ ሁላችሁም ቪዲዮን ላይክ ሼር በማድረግ በሳውዲ አረቢያ የሚገኙ ለሪያድ ኤምባሲ እንዲደርስ ሁላችሁም ተባበሩ። ስታችን እንግዲህ ደሜ ከበደ ትባላለች። የተወለደችው በምዕራብ ሻዋ ልፈተ ወረዳ ነው። እንደ ማንኛውም ሰው ተሰዳ ለመስራት ወደ ሳውዲ ከስድስት ወር በፊት ይዳ ነበር ማለት ነው። ነገር ግን እዛ የገጠማ ነገር ጥሩ አይደለም። ድብደባ፣ መሰቃየት፣ ረሃብ ነው የገጠማትና ማታማታ ከተኛችበት ማዳሟ እየቀሰቀሰች ስደበድባታለች። ደመወዟንም አልከፈለቻትም የስድስት ወር እህቷም፣ እናትና አባት ስለሌላት አንድ እዝናት ያለቻት እህቷም ጆርዳን ናት። ለእህቷ ደውላ ማዳሜ ደመወዜን አልሰጠችኝም፣ እየደበደበችኝ ነው፣ በቃ እኔ እዚህ ቤት መሞቴ ነው ብላ ነግራት ነበር። እህቷም አማራጭ ስለሌላት፣ ተስፋ ስለሌላት ዝም ብላ። የመጨረሻ ቀን እህቷ ከሶስት ሳምንት በፊት ደውላ በቃ ማዳሜ ልትገለይ ነው። ስለዚህ ወደ እኔ ስልክ እንዳስደውሉ ቤተሰቦች ከደወሉ እገልሻለ ብላኛለች። ስለዚህ አደውሉ ብላ ለእህቷ ነግራት ነበረ። ከዛ እህቷም አሁን አማራጭ በማጣት ዝም ብላ ነበር። ያለፈው እሮብ ግን ማዳሟ ደውላ እህታችሁ ሙታለች ብላ ለቤተሰብ ተናግራለች ማለት ነው። ለእህቷ ጆርዳን ላለች እህቷ እህታችን ሞታለች፣ ብላለች። ስለዚህ አንድ እህቷ ያለች ጆርዳን ያለችው ሰው እንዲረዳቸው ይፈልጋሉ። እህታቸው ከሞተች እሬሳዋንም ይፈልጋሉና ለማን አቤት ማለት እንዳለባቸው አውቁ። ስለዚህ ባካችሁ እናንተ ደጋግ ኢትዮጵያን ይህ ቪዲዮ የደረሳችሁ ሁላችሁ፣ ሙስሊም ክርስቲያን፣ ሁላችሁም ሃይማኖት ሳለዩ ሸር ኮፕ ሊንክ እያደረጋችሁ ቤት እያደረጋችሁ ለደጋግ ኢትዮጵያ እና አድርሳትና ይችን አንዷን እህታችን የመዳም ቅመም እህታችንን የሷም ሬሳ ወደ ሀገሯ እንዲገባ የሚገባበትን ነገርና እሬሳዋን አይቶ ቤተሰብ ወዳጅ ዘመድ እንዲቀብራት። ስለዚህ ባካችሁ ይህ ቪዲዮ ሁላችሁም ያያችሁ ነገበኛም እንደሚደርስ አናቅምና ለሚረዳ ሰው ሸር ኮፒ ሊንክ እያደረግን ድምፅ እንሆናት ሁላችሁም እንዳታልፉት በማርያም። እሺ፣ ሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ጨናን ተከታዮቻችን እንዴት ናችሁ? ሁሉ ሰላም ሁሉ መልካም ክርስቲያን ወገኖቼ በያላችሁ በሰላምታ የደረሳችሁ እንግዲህ ምስሉ ላይ እንዳያችኋት እህታችን በመዳሟ ተገላለች ተገላለች። ሪያድ ውስጥ በመዳማ ውስጥ ተገላ ነው የተገኘችው። እና እንግዲህ መዳሟ ናት ያሳወቀችው፣ ይህንንም ሞታለች እህተሽ ብላ አሳውቃለች። ገላት መሆኑ የታወቀ ነው እና ለሳኡዲ ሪያድ ኤምባሲ እንዲደርስ አድርጉ ማለት ነው። ይሄን ቪዲዮ ሼር እያረጋችሁ በራሴ የሚደርሳል ብላችሁ ይሄን ቪዲዮ ሼር እያረጋችሁ እቺ እህታችን የሀገሯን አፈር እንድታገኝ እናድርጋት። ብዙ ኢትዮጵያውያን እንደዚሁ አጋጥሞ ከዚህ በፊት እንደዚህ አድን ከዚህ በፊት እንደዚህ ተደረገ፣ በተደጋጋሚ ነው፣ አዲስ አይደለም ይሄ ነገር በኢትዮጵያ ላይ ስደተኞች በተለይ ይሄ ነገር በጣም በተደጋጋሚ እየታየ ነው። ተግባራዊ የሆነ ነው። እየገደሉ ነው። እና እኛም ስንገል ብቻ እንጮሃለን። እነሱም ሲገሉ እንደዚህ ያደርጋሉ። እና ራስ ማጥፋት እየተገዳደልን ያለ ነው ይሄ ብቻ ወደፊት ይቀጥላል በሚባል አይታሰብም። እንደዚህ አይነት ከሆነ በጣም ከባድ ነው የሚሆነው እና ይሄ ብቻችን እህታችንን ወደ ሀገሯ አፈር እንድታገኝ ሼር እያደረግን ሬሳዋ እስካሁን አልተገኘም፣ ሊገኝ አልቻለም። ምክንያቱም መዳሟ ምን እንዳደረገቻትም አልታወቀም። እንግዲህ አንድ የነገረችው ቃል ሞታለች ነው። ከሞተችም ሬሳዋን አቀብሉኝ በሚባል ደረጃ አሁን አልተመቸም እንደብሎ ወደ ሀገርም ለመምጣት ምን ያክል ወጪ እንደሚወጣ ታውቃላችሁ። ብቻ አራስን መጠበቅ ነው። ከዚህ በፊት እና ይቺ እህታችን ስትንገላታም ነበረ ስታንገላታትም ነበረ። አንድ የመጨረሻ የወሰን ነው፣ ምንድን ነው ገላት ነው በቃ ሞታለች። ይች እህታችን ከዚህ በፊትም ዛቻና ማስፈራሪያ ያደረገችባት ነው፣ እንደሰማችኋት ነው። ከእህታችን እንዳደውሉ ወደ ስልክ ላይ ልትገለኝ ያስፈራራቻት ነው። ባለችበት ሳምንት መዳማ ሞታለች ያለች ምንድን ነው በዛ ሳምንት ወይ ስደበድባት ሙታለች ወይ ገላታለች። እና ይሄ ሳኡዲ ሪያድ ኤምባሲ ይህንን መፍትሄ እንዲያበጅልን ስንል ኢትዮጵያውያን እንጠይቃለን። ምክንያቱም ኢትዮጵያውያን በየሄርንበት በደል እየደረሰብን ነው፣ እና ሁላችንም በራሳችን ላይ ይደርሳል ብለን እስከሆነ ድረስ ይሄን ቪዲዮውንም ሼር ማድረጎ ቢያንስ ተከፍሎኛ አይደለም እቺህታችን ደም እንድና እንድታገኝ ነው። በቃ ወይ የሚያገረው አናፈር ማግኘት አለበት። ሰው አገር ፍሪጅ ተቀምጣ ከሆነ አልታወቀም። መዳመም ፎቶ እስካሁን አላገኘሁም። እንግኔም ማለት ነው አልተገኘም። ምን የሚያገኘውት ነገር የለም። እናቶቼ ወታችሁ ከመቅረት ራሳችሁን ጠብቁ። ተረጋግታችሁ እንደዛ አይነት መዳም ሲያስጀግሯችሁ፣ ችግር በገጠማችሁበት ሰዓት መዳማችሁ ባስጀገረችበት ሰአት እንደዚሁ ህመም ገጥማችሁ ስሪ ግደታ የምትልባችሁ ሰዓት ተደረሰ ቁጥር እያስቀመጥኩባቸውን በቪዲዮ ስር እየገባችሁ ታገኙታላችሁ። ቁጥር የሪያድ ኤምባሲዎች አሉ፣ የፖሊስ ስልክ አለ። ቀጥታም ወደ ፖሊስ ስልክ ተመደወል ኢትዮጵያውያን እንዲደርስላችሁ ማድረግ አሁን እህታችን ዝም ስላለች በዶሏን ስለፈራቻት፣ በቃ በዶሏንም እየተናገረች ስላልሆነ እንደ ፈሪ ቆጥራ ገደለቻት ማለት ነው እና አና ባይ ሁላችሁም ራሳችሁን እየጠበቃችሁ እንደምታዩት ወርቃችሁ ነው የምትቀሩት። ወርቃችሁም እንዳቀሩ ከአላህ ስር ከፈጣሪያችሁ ስር እናንተ ደግሞ ሰበቡን አድርሱ። በቃ እንደዚህ የሚያጋጥማችሁ ከሆነ መጥፋትም አንድ ነገር ነው። እኔ በቃ ይምረኝ ነው የምላችሁ። አብዛኞቹ ጠፍተውም እኮ ላይገጥማቸው ይችላል። ግን በቃ እንደዚህ የምትገል እንደዚህ የምታሰቀኝ ልትገል እንደሆነ እንደዚህ እያስፈራረች ከሆነ ምን አማራጭ አለ? በዛ ሰዓት ስልክም እየቀማች ነው ይቺ ልጅ መረጃ እንዳትይዝባት እያረገች ነው ማለት ነው። እና ሀባይ ራሳችሁን እየጠበቃችሁ ወደ ሀገራችሁን ቶሎ አይብዛባችሁ። ይሄን ቪዲዮ ግን ሼር እያረጋችሁ ማለት ነው። እቺ እህታችንን ወደ ሀገሯ ገብታ የአገሯን አፈር እንኳን ማግኘት ትልቅ ትልቅ ጸጋ ነው ለራሷ ማለት ነው። እና ያው ሰው ልጅ ከሞተ በኋላ ሟች ነው የሚጎዳው የታወቀ ነው። ግን ለቤተሰብ ጸጸት ነው፣ ትልቅ ጸጸት። ሰርች ለወጣለው ስትል እንደዚህ ማግኘት የለባትም ነበረ፣ ግን ፈጣሪ ያለው ሆኗል እና ከባድ ነው። ሁላችሁም ወደ ሀገራችሁ እንትወሉ በቃ ሰራ ሰራ አድርጋችሁ። አሁን ሳኡዲዎች ጭምልቅልቃቸው ወጥቷል በቃ ጠገቡ። አንዱ ቢሄድ አንዱ ይመጣል እያሉ ነው። እራሳችሁን ጠብቁ፣ በሰው ሀገር ህይወታችሁን እንዳታጡ አንገታችሁን ደፍታችሁ እየኖራችሁ እስካለ አገሬ ላይ ገብተን እንስደሰታለን ብላችሁ ደግሞ አገር እንዳለ በቃ እራሳችሁ እንዳታጠፉ ነው። ቶሎ ወደ አገራችሁ